እገኛ የፍቅር አስተያየት እፌ ባጃጅ አስጠልፍሻለሁ። ሰላም ሰላም፣ እንዴት ናችሁ ተመልካቾች? ደህና ናችሁ ወይ? ሰላማችሁ ይብዛ። ዛሬ የመጣሁት በአዲስ ቪዲዮ ነው። ወንድሜ ቡርኬ እና ታምራት ባለፈው ወንድሜ ምን እንዳደረጉት አይታችኋል። ለሁለት በዱላ ሳይቃል ቅጥቅጥ ነው ያደረጉት። በቃ ለሁለት ወንድሜ ማናቸው ነው ይቻል ለሁለት ቀጥቅጠውታል። ወንድሜ ተጎድቷል። እጁ በተለይ ተጎድቷል። ወንድሜ እና ዛሬ ቡሪኬን ደውዬለት ይምጣና በስነ ስርዓት ከወንድሜ ጋር እንዲያወሩ ፈልጋለሁ። ሁሌ ጸብ በቃ ያስጠላል። ሁሌ ጸብ እኮ ይደብራል። ማለት ወንድሜ እኮ በቃ ምን ያደር ተደበደበ ምን አለ እኔ ደግሞ በቃ ማንንን ማንን እንትን እንደሚል ወንድሜ ማናቸው እንደሚወዱ ማወቅ ስለሚፈልግ ቡርኬ ጋር ደውለናል ይምጣ እና ቡርኬ ይምጣና ከወንድሜ ጋር በስነ ስርዓት ያወሩ በስነ ስርዓት ካወሩ በኋላ እንግዲህ ያለውን ነገር ደግሞ አሳውቃቸዋለሁ ቀጣይ ላይ ያለው ከሁለት አንዳቸው ማንንን እንደምወድ ማወቅ ይፈልጋል ማንም ደግሞ ማወቅ ስለሚፈልግ ሁለታቸውም ይምጧል። ለማንኛ ለማናቸው ማናቸው ለእኔ ቦታ እንዳላቸው ማወቅ ይፈልጋል ወንድሜ። ለአሁን ከሁለቱ አንዱ ቡሪኬ ጋር እንደውላለን። ቡሪኬ ይምጣና ቡሪኬ ያለውን ነገር ዛሬ መጨረስ አለበት። ያለውን ነገር እንጨርሳለን። ለዛሬ ከቡሪኬ ጋር ያለውን ነገር እንጨርሳለን። ወንድሜ ማወቅ ይፈልጋል። ስለዚህ ወንድሜ ሁሌ ማጨናነቅ አልፈልግም። ወንድሜ በቃ ፈታ፣ እንዴት ነው የምፈልገው፣ በቃ ዘና ብሎ ቪዲዮ እንድንቀርጽ አብረን እና ከቤተሰቦቻችን እንድንረዳ ነው የምፈልገው እንጂ ሁሌ ከወንድሜ እንዲቀጠቅጡት እንዲደበድቡብኝ አልፈልግም። አሁን ለምን ያለውን አመለካከት ማወቅ እፈልጋለሁ። ስለዚህ እኔ ነኝ እኮ ማወቅ የምፈልገው በቀደም ነግሬሻለሁ። እኔ ሁሌ ከነሱ ጋር መጣላት መጣላት እኔ ታውቂያለሽ፣ በእኛም በባህላችንም ከሰው ጋር መጣላት መጥፎ ነው። አንቺን ኬት እንዳመጣሽ ወይ ባህላይ አላውቅም። ስለዚህ ሁለቱም መጥተው ሚያወሩ ከሆነ ሁለቱም ይጡ። አንዱ የለም ግን ቡራቻ ይመጣና ያላቸውን ነገር ማውቅ

እኮ ከወንድሜ ጋር ነው ያለው። በአሁን መተህ በስነ ስርዓት እንድታወራ እፈልጋለሁ። በምን ጉዳይ ነው ማለት? ሁሌ ጸብ ይመራል እኮ ወንድሜ። ምን እንዳርጋችሁ ግን ታውቀዋል። እጁን እኮ በታሳችሁታል። ስለዛ ነው ስለኔ ጉዳይና ስለ ፀቡም ስለ ሁለቱም። እሺ፣ እሺ። ካለ ካለን፣ አልመጣም። የለም፣ እሱ ናንተ። የለም፣ ታምራቱ ይባላል። የለም፣ ቶሎ ነው

ካለፈው እየተጃጃለ ታዲያ እና ኮስተር ብሎ እኮ እያየኛለሁ፣ አይደለም የፍቅር አስተያየት እንኳን ግባ ነው፣ ኮስተር ብሎ

ይቅርታ ይቅርታ፣ አይደለም ስለ ደጋገምክብኝ ነው ነገሩን። ሁሉም ነገር በዘነበ ሰዓት ላይ ገበሬ ገበሬ እያለ ሰደበኝ። አንተ አሁን ዛሬ እዛው ቁር ዋልክ። ይቅርታ ስሙን። በተረፈ እህቴን ለማግኘት ከዚህ በላይ ፈተና ይጠበቅባቸው፣ መጀመሪያ እኔ ማለፍ ነበር የነበረባቸው። ስለዚህ አሁን በማውራት በምጠይቀው ጥያቄ ትመልስልኛለህ። እህቴን የምትወዳት ከሆነ የምጠይቀውን ጥያቄ መልስልኝ። ማሰብ ትችላለህ። አንተ በመጀመሪያ ምን አለ፣ በመጀመሪያ የመን ወጣት ምን አለ መለስልኝ። አንተ ሰነ አንዴ ወንድም፣ እንደዚህ አይደለም። የሰው ልጅ ፈራ እግዚአብሔር ካለበትና ፈጣሪን የሚፈራ ከሆነ እኔ በፍቅር አምናለሁ። ስለዚህ በፍቅር ካመንከን እንደብ ሙሉ ልቤ ሰጣታለሁ። በፍቅር ተንከባከብ አኖራታለሁ። እህቴ እንድትቸገር አልፈልግም። በምክንያት ከተነሰ እንደምትመታት በመነን ከተኛል እኔን ወንድሞ ያልማርክ እኔ እንደዛ ነገር ምንም ነገር የያዝኩትም ነገር የለኝም፣ ቤትም የለኝም፣ መኪናም ምንም ነገር የለኝም። ግን ለእሷ ትልቅ ቦታ አለኝ፣ ለዓለም ማለት ነው። በጣም ከሚገባው በላይ ትልቅ ቦታ አለኝ። እንደ ማንኛውም ሰው ገንዘብ ኖሮኝ የፈለገችው ነገር ባልገዛላትም ለጊዜው ልንቸገር እንችላለን። ሰማይ፣ አሁንም እቺ ልጅ እንደምታኔ እንደምታያት በጣም ወዳት፣ እህቴና ስትቸገር ማየት አልፈልግ እኮ ሁን። አሁንም ባት እኳ አላልኩም እንዳባሽ ብያለሁ። አፈቅርሻለሁ፣ ተላልቃለሁ፣ ደግሞ አይሆንም። እንድታገባት ነው የምፈልገው። ፍቅር እኮ አምስት ስድስት ሰባት አመታት መጠናናት ይመጣል። ቤት መስራት ፈልጋለሁ። አንቺ ስለምኛለሽ ቤት ሲኖር ይገባል። ስለዚህ እኔ ማለት አንቺን ቤት መስራት ያዝ ያዝ በቃ እኮ አሁንም እኮ የተወሰነ ገንዘብ አለኝ አካውንት ላይ እኮ የተወሰነ ገንዘብ አለኝ። ቢያንስ ቤት ባልሰራ እንኳን አንቺ ወስጪ በክራይ ቤት ማኖር እችላለሁ። ይሄንን ነገር አልፈለግም። ይሄን አንቺ በፍቅር በቃ እየተጠናናን እየተገናኘን እያወራን እንደማንኛውም። አሁን አምስት ስድስት ዓመት ተጠማቆ የተዛሽ ደሰኝልጅ ነኝ። እድሜን ማባከን አልፈልግም። ሰባት ዓመት ሙሉ እኔ ስንት ነገር የማጫወትበት ጊዜ ነው። እንደዚህ አይነት ነገር አልፈልግም። ቀጥ ብዬ ሰባት ዓመት ምን አልጠብቅም። እሺ፣ ከእኔ ብቻ ነው። እሺ፣ አንቺስ ምን አለሽ? እኔ እራሴ የሆነ ገንዘብ ሁሉ ነገር አለ ሰው ምትወዳት ከሆነ አንተ ለሷ ቦታ ካለ ምን ምን ምን ዋስትና ይዤ ለአንተ ስተራ ዱላ ያነሳህ ወንድሟ ላይ ዱላ ያነሳህ ነገ፣ ምን ዋስትና አንቺ አሁን እሱ ጠዋት ማክቶና ወርቶና ላይ

ዱላ ይዘ ተመዞ አንተ እኔ እንድታናግረኝ በፍቅር ሞክራለሁ፣ ልትመታ ይኮነ እሺ። አሁን ለሱ አንተ እኔ ምን ነው መጀመሪያ፣ አሁን ወደ ፍሬ አንተና ጓደኛችሁ እሷ ነው ብቻ። ስለ ታምራት አታወራለች ስለሱ፣ የዚህ ሰፈር ልጅ ነው፣ እዚህ ፊት ለፊታቸው ነው የሚኖረው። እኔ እና እሷ የተገናኘንበት ሌላ ቦታ ነው። ከሱ በፊት ነው፣ ያስቀደም ማውቃት እሱ ደግሞ ትናንትና ይዋት ነው። ትናንትና ውድር ኳት የሚላት እሷ አታምን ግን እንዴት ተቀባይነት እንዳገኘ ይወሷ ዘንድ አለቅ ግን አሁን አንተ እሺ፣ ስለመጣሁበት ነገር ብቻ አሁን እኮ ለአሁኑ ነው ነው። እሺ፣ አሁን አንተ ከሱ ጋር ምንድን ነው የምትለየው? እኔ ከሱ ስራ ለ ስራ ስራ አለው፣ ታታሪ፣ ግን ይችላል። ግን ዋናው ደግሞ ስራ ላይ ፍቅር ይወስናል፣ አይደለም። እኔ በቃ እኔ ለእሷ ቦታ አለኝ። በቃ በእናትህ ወንድም፣ ገንዘብ ቤት ግዛ ገንዘብ አላልኩም ግዛም አላልኩም። ከምንም በላይ እህቴን እንደ ንግሥት፣ እሱን መስማት አንተም እሱም እንደዚህ

የንተ ሰው በዋለ ለማንኛውም አንቀባረሪ አኖርሻለሁየምሬን ነው። እኔ የመሰለ ወንድ ማለት ነው እሱ አያኖርሽ እማኖርሽ እኔ ነኝ። ነገ እሱ ከጎንሽ አይመጣም። ብንኖር እኔ አንቀባረሪ ማኖርሽ ወንድምሽ ነገ ለቆሽ ነው የሚሄደው። ዓለም የምን ነው ምን? እሺ አንፈልግም። እይ መከታ ወንድም የምትይው አያኖርሽም። እኔ እሻልሻለሁ። በቃ በቃ፣ ሂድ ሂድ። እሱ ያኛው ወንድም ነገ ሰላለው ሲሸረቡብሽ አለው ንጹሕ ልብሽ ነስሰጪ ታዲያ እምነትሽን እንዳታጪ። ገራገር ልብሽ ንጹሕ ነው ክፉም አይንካሽላለ